ሰላም ለእናንተ ይሁን። እንግዲህ አይኔ እንኳን እንድናመጣችሁ ለእኔ የተፈጸመዋል ፕሮግራም ዛሬ የ38 ቀኑን ትምህርቴን ይዤላችሁ መጥቻለሁ። ሰሞኑን የስለ ዝሙት ስለ ስጋ ስራዎች፣ ስለ ማመንዘር እንደዚህ በቃ ጣዖት ማምለክ ምናምን ዘርዝረን የጨለማ ስራዎችን ገልጠናቸዋል እና በትምህርታችን ማለት ነው እና አንድ ምሳሌ አድርጌ የዳዊትን ማመንዘር ዳዊት ንጉስ ዳዊት ነው። መዝሙረ ዳዊትን ብዙውን ክፍል የጻፈ ነው እና ብዙዎቻችሁ ታውቁታላችሁ። ሁለተኛው ንጉስ ነው። እግዚአብሔር የእሴይን ልጅ አገኘሁ እንደ ልቤ የሚሆን ያለው እግዚአብሔር ብዙ ምሕረት ያደረገለት ሰው ነው። በፊት ዳዊት ትንሽ እየነበረ እረኛ ነበረ። ግን እግዚአብሔር ሲቀባው ደግሞ መጨረሻ ንጉስ ሆነ። ሁለተኛው የእስራኤል ንጉስ ሆኖ ነው የተሾመው። ከዛ ያው ንጉስ ከሆነ በኋላ እንትን አንድ ቀን ከቤቱ መስኮት ሆኖ የአንዱን የወታደሩን ሚስት ራቁቷን ሆኖ አያት ይላል መጽሐፍ ቅዱስ ላይ እና እሷን ያያል። ከዛ ያስመጣትና ከእሷ ጋር ይተኛል። ከዛ እሷ ታረግዛለች። ከዛ ማርገዟን ሲሰማ ምን ማድረግ ጀመረ መሰላችሁ? ወታደሩን ባሏን ከሄደበት ከጦር ሜዳ አስመጣውና በጣም ብዙ አጠጣው። ፓላሱ ጠራውና ብዙ መጠጥ ሰጦት አሰከረውና ከዛ በኋላ ሂድ ሚስት ጋ ግባ ብሎ አለው ማለት ነው። ሚስቱ ጋር ገብቶ ሰክሮ እንደተኛ አድርጎ ከዛ ከሱ ነው ያረገዘችው እንዲባል ማለት ነው። እና በቃ ይህንን እንደዚህ ማድረግ ፈለገ። ከዛ መጠጥ አስመጣለት አጠጣውና፣ በጣም መስከር ሲሰክር ወደ ቤቱ እንዲሄድ ፈቀደለት። ከዛ ግን ይሄ ወታደሩ ግን እንዴት እኔ እንትን አብረውኝ ያሉት ምንድን ነው ወታደሮች ለሀገር ሲጣሉ፣ እንዴት እኔ ሚስቴ ጋር ገብቼ እንዴት እተኛለሁ? ብሎ ውጭ ያደረ ሰውየው ማለት ነው። ከዛ ዳዊት ሚስቱ ጋር እንዳልገባ ወታደሩ ሚስቱ ጋር እንዳልገባ ሲያውቅ ጊዜ መልሶ ወደ ውትድርናው ሄዶ ፊት ለፊት ሆኖ እንዲገደል አደረገው ማለት ነው። እና በፊት ለፊት እንተጋፍጦ በጠላቶቻቸው እንዲገደል አደረገው፣ እና ይህንን ያቀነባበረው ዳዊት ነው። ራስን አያችሁ ራስን መግዛት ከሌላችሁ የስጋችሁን ብቻ የአይናችሁ ምኞት ከሄዳችሁ ንጉሥ የሆነ የተመረጠ እንኳን እግዚአብሔር የቀባውንም እንኳን እንደሚያሳስት ነው። ይሄ የስጋ ነገሮችን ካሰብን ወደ ስጋና ወደ ኃጢአት ይኬዳል። ከዛ እንዲያውም እግዚአብሔር ናታን የሚባለውን ነብይ ጠራና በቃ እንትኑን ነገረው፣ ያደረገውን፣ እግዚአብሔር ያወቀውን ነገር ለናታን ገለጠለት። እና በምሳሌ አድርጎ አንድ ሰውዬ ነበረ፣ አንድ ብቻ ከብት ነበረችውና እሱን ብዙ ሀብታም የሆነው ሰውዬ ብዙ ከብት ያለው ሰውዬ አንድ ያለችዋን ከብት ወስዶ አርዶ በላበት ብሎ ይህንን ነገር ሲነግረው ይሄ ሰውዬ እንዴት እንደዚህ ያደርጋል? እንዴት እንዴት ማአት ነገር እያለው የራሱ ንብረት እያለው እንዴት የዛን የድሃውን ወስዶ ያርዶ ይበላበታል ብሎ ዳዊት ተናደደ፣ ምሳሌውን ሲሰማ ከዛ እሱ አንተ ነህ አለው። እና ያው ገጸሰው ማለት ነው። በነቢዩ ናታን ተገጸሰ፣ እግዚአብሔር ገጸሰው። ከዛ ዳዊት ንስሐ የገባበት ወደ እግዚአብሔር ጸሎት የገባበት አንተን ብቻ በደልኩኝ ብሎ ከወደቀ በኋላ በዝሙት ከወደቀ በኋላ የጻፋቸው የጻፈው ጸሎትን ነው። አሁን ማነብላችሁ እሱ መዝሙረ ዳዊት 50 ወይም በቅንፍ 51 ላይ ታገኙታላችሁ። እንደዚህ ይላል አቤቱ፣ እንደ ቸርነትህ መጠን ማረኝ፤ እንደ ምህረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና፣ ኃጢአቴን ሁልጊዜ በፊቴ ነውና። አንተን ብቻ በደልኩ፣ በፊትህም ክፋትን አደረኩ፤ በነገርህ ትጸድቅ ዘንድ በፍርድህም ንጹህ ትሆን ዘንድ እነሆ በአመፃ ተጸነስኩ እናቴም በኃጢአት ወለደችኝ። እነሆ እውነትህን ወደድህ የማይታይ ስውር ጥበብን አስታወከኝ። በሂሶብ እርጨኝ እነጻለሁም፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውንም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ በደሌንም ሁሉ ደምስ ስልኝ አቤቱ ንጹህ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔላ አትውሰድብኝ። የማር የማዳንህንም ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለህግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴን በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌ ምስጋናህን ያወራል። መስዋዕትህን ብትወድድስ በሰጠው ነበር፣ የሚቃጠለውንም መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አስት አሰማራት የኢየሩሳሌምንም ቅርጾች ስራ። የጽድቁንም መስዋዕት መባውንም የሚቃጠለውንም መስዋዕት በወደድክ ጊዜ ያን ጊዜ በመሰዊያ ላይ ፍሪድ ፍሪዳዎችን ይሰዋሉ። እግዚአብሔር ይመስገን እና ይሄ የሚያሳየን ዳዊት በጣም እንደተጸጸተ አንተን ብቻ ነው የበደልኩት በደሌ እንደምስስልኝ በምህረት በቸርነት መንፈስህን ከኔ አትውሰድ። አንተን ብቻ ነው የበደልኩት አለው። ገብቷችኋል። እና መንፈሱ እንዲሄድበት አልፈለገም። ጠበኝ በእንትን ምንድነው ስሙ? በሂሶብ እንትን በሂሶብ እርጨኝ እነጻለሁም። ይሄ ሂሶብ ቅጠል ነው እንትን ውሃ ውስጥ ይነክሩትና በሱ ያጥባል እንደ መድሃኒትነትም አለው። እና በሱ ምነጻለሁ ነው የሚለው እና እንደ በረዶ ምነጭ ሆናለሁኝ ነው የሚለው እና ያው አሁን ደግሞ በአዲሱ ኪዳን እንትን ያ የሂሶብ እርጨት በኢየሱስ ክርስቶስ ደም ተቀይሯል፣ ተተክቷል። እና የኢየሱስ ክርስቶስ ከኃጢአት ሁሉ ደም የአጢአትን ሁሉ ስርየት የሚያደርገው ደሙ ነው የኢየሱስ ክርስቶስ እና በዚህ ነው በደምህ ጠበን የምንለው። የሱ ደም ህይወት ስለሚሰጠን ለእኛ ማለት ነው፣ ለእኛ አዲስ ያደርገናል በክርስቶስ የሆኑ ሁሉ አዲስ ፍጡር ናቸው ይላል እና በሱ ስንታጠብ፣ በሱ ይቅር ስንባል፣ በደሙ ስንታጠብ እንደ በረዶ እንድንነጻለን እንደ አዲስ ፍጡር እንሆናለን። ገብታችኋል እና ያው ዳዊት ግን በሂሶብ እርጨኝ እነጻለሁም እንደ በረዶም ነጭ እሆናለሁ ነው የሚለው እና ህግህን አስተምረኝ። በእንትን ፊትህናት ከኔ አትመልስ እያለ በቃ በደሌን ሁሉ ደምስስልኝ ከበደሌ ፍጹም አንጻኝ እጠበኝ ምህረት አድርግልኝ መተላለፌን በቸርነትህ ማረኝ በቸርነትህ መጠን ማረኝ እያለ የሚቃጠለውን መስዋዕትማ ብትፈልግ አትፈልግም እንጂ ገብቷችኋል ላይካውን መስዋዕት ብናደርግለት አጢአት እኛ አይደለንም። እግዚአብሔር የሚፈልገው ከመስዋዕት ይልቅ ምህረትን ፈልጋለሁ ነው ያለው። እና እሱ ሊምረን የፈለገው በልጁ ለዚህ ነው። እኛ መስዋዕት ብናቀርብ ብናቀርብ ያ ኃጢአታችንን ሊያሰርልን አይችልም። ገብቷችኋል። የብሉይ ኪዳን ጊዜ ግን ለጊዜው ህሊናቸውን ለጊዜው ለማረጋጋት ሲሉ የከብት ደም ያፈሱና መስዋዕት ያደርጉና ይሄ ስርዓት ነበራቸው። ግን አሁን እሱ ግን ለጊዜው ነው እንጂ ለዘላለም ቤዛ አይሆንም። በየዓመቱ የእንትኑ ሊቀ ካህኑ የከብቶችን ደም ይዞ ወደ ቅድስተ ቅዱሳን ውስጥ ይገባና ለእግዚአብሔር ያንን መስዋዕት ያቀርብ ነበር። ያንን ደም ማለት ነው የከብቶቹን ደም። አሁን ግን የከብቶቹ ደም ሳይሆን ጌታ ኢየሱስ ክርስቶስ ደሙን ይዞ ራሱን የስጋውን ደም ይዞ በስጋውም ገባልን። እንደገና ደግሞ ልክ ያኔ ሊቀ ካህኑ እንደሚያደርገው ሰውየው እንደሚገባ አሁን ደግሞ ኢየሱስ ክርስቶስ ስጋውን ይዞ ገባልን። ደሙን ይዞ አቀረበልን። የከብትን ሳይሆን ግን፣ ወይም በየዓመቱ የሚደረግ ሳይሆን አንዴ፣ በቃ አንዴና ለመጨረሻ የራሱን ደም ይዞ ገባ ከዛ ለእግዚአብሔር ጥሩ ማዛ ለት ይለናል መጽሐፍ ቅዱስ። ስለዚህ ኃጢአትን የሚደመስ ሰው ወደ ኢየሱስ ክርስቶስ ነሳ በመምጣትና በደምህ ጠበኝ ማለት ነው እና ዳዊትም እዛ እንዳለው አንተ የምትወደው መስዋዕት ሳይሆን የተሰበረ ለአንተ መስዋዕት የተሰበረ መንፈስ ነው። በቃ የሚጸጸት ለእግዚአብሔር እግዚአብሔርን አጥፍቻለሁ ብሎ በትህትና ወደሱ እርዳታ ወደሱ ማረኝ ብሎ የሚጮህን ትቢት የሌለውን ልብ ነው እግዚአብሔር የሚፈልገው። የተሰበረውን ልብ ነው የሚፈልገው። ገብቷችኋል። እና ያንን አይነት ልብ ይዘን ስንገባ ነው እግዚአብሔር ምሕረት የሚያደርግልን። ገብቷችኋል። እንጂ ምን አጠፋን ምናምን እያልን ትቢት ከእንትን ካልን ትቢተኞችን እግዚአብሔር ያዋርዳል ነው የሚለው ትሁታን ግን የሆኑ ልባቸው የተሰበረ ግን እንደነሱ አይነቶቹን ጥፋት ቢያጠፉም እንኳን ይቅር በለን ብለው ጌታን ስለሚጠይቁ በደሙ ያጥባቸዋል። ምህረቱ ብዙ ነውና፣ ቸርነቱ ብዙ ነውና ስለዚህ አሁንም ማንኛውም ኃጢአት፣ ጌታ ኢየሱስ ክርስቶስ ደም የእግዚአብሔር ልጅ ከሁሉ ኃጢአት ነፃ የሚያወጣ ነው እና ከዝሙት ቢሆን ከርኩሰት ቢሆን ከምቀኝነት ቢሆን ከመዳራት ቢሆን ከባዕድ አምልኮ ቢሆን በቃ ከወንድና ወንድ ከመሆን ሴትና ሴት ከመሆን ገብቷቸው አብሮ መተኛትም ቢሆን በቃ ማንኛውም ምስካር ቢሆን ዘፋኝነት ቢሆን ምን ብዬ ልንገራችሁ፣ ስሰኝነትን ቢሆን እግዚአብሔር ይቅር ይላል። አለማመንንም ቢሆን እግዚአብሔር ይቅር ይላል። ወደሱ የተጠጉትን ሰዎች ለንስሃቸው ከልባቸው ተሰብረው በቃ ይህንን ምሕረት አድርግልን ብለው ጌታን ሲጠይቁት እሱ ይሰጣቸዋል። ገብቷችኋል። ስለዚህ እሱ ገንዘብ እንድንሰጠው አይደለም የሚፈልገው ልባችንን ሰብረን የልባችንን ልባችን በምን አይነት እንዳለ የተሰበረችዋል ልባችንን ይዘን እሱ ፊት ስንቀርብ ነው ይቅር በለን ማረን አንተ ብቻ ነው የበደልኩ፣ ልክ ዳዊት እንዳለው አንተም ብቻ ነው የበደልኩት። መንፈስህን አትውሰድብኝ፣ አጥፍቻለሁ፣ በደለኛ ነኝ፣ በደሎቼን ሁሉ ይቅር በለኝ፣ ደም ስስልኝ፣ በደምህ ጠበኝ። ገብቷችኋል? እንዲህ ስንለው ነው እና ከልባችን ስንለው፣ ከዛ በኋላ ያ ቦታ እንዳንሄድ ደግሞ ገብቷችኋል? ዳግመኛ እንዳትሰሪ፣ አሁን እኔም አልፈርድብሽም ግን ዳግመኛ ኃጢአት እንዳትሰሪ ብዙ ጊዜ ጌታ ኢየሱስ ክርስቶስ ፈውስ ካመጣላቸው በኋላ ሚላቸው ወይም ደግሞ ይቅር ካላቸው አመንዝሯዋንም ሴትዮዋ እንደሱን ያላት እኔም አልፈርድብሽም። ፈራጆች ሼት አሉ አለ ድንጋይ የሚወርውሮ ሊገሏት የነበሩት ፈራጆቿ በሙሉ ከነሱ ውስጥ ማናቸውም ኃጢአት ያልሰሩ የሉም። ከዛ ሊፈርዱባት ሲመጡ ከእናንተ ውስጥ ኃጢአት የሌለበት ድንጋዩን አንስቶ ይደብደባት ይግደላት ብሎ ሲል ሁሉም ፊቱ መቆም አልቻሉም። ሁሉም ኃጢአት ሰርተዋል። ስለዚህ ፈራጅ መሆን ስለማይችሉ ሁሉም ለእያንዳንዳቸው ወደ ቦታቸው ሄዱ፣ ወደ ቤታቸው ሄዱ። ከዛ እሷ ብቻ ከጌታ ጋር ቀረበች። ከዛ ቀና ብሎ ሲያያት ፈራጆችሽ የሉም ሲላት አሁን የሉም ሄዱ ብላ ስትለው እንትን እኔም አልፈርድብሽም ግን ካሁን በኋላ ግን ዳግመኛ ኃጢአት አትስሪ ብሎ ሸኛት። ስለዚህ አመንዝራም ቢሆን ማንኛውም እነዛ እንትን ኃጢአት የተሰራ የሰራ ሰው የስርቆት ቢሆን ገብቷችኋል፣ ግቦ ቢሆን ማንኛውም ነገር እግዚአብሔር የማይወደውን ከተደረገ በኋላ ምሕረት አድርግልን ብለን በተሰበረ ልብ መስዋዕትን ይህንን የተሰበረውን ልባችንን ጌታ ጋር ስናቀርበው እሱ ምሕረት ያድርግልናል። ገብቷችኋል። ንስሀ ስንገባ በቃ ነፍሳችን ትድናለች። ገብቷችኋል። ንስሀ ያልገባ ነፍሱ ትጠፋለች ይላል እግዚአብሔር ቃል። እና ጥንትን በቃ ትቢትን ስለሚያሳይ ነው ንስሀ የማይገባ ሰው። እኔ ይችላለው እግዚአብሔርን አልፈልግም ማለት ነው። ገብቷችኋል። እራሱ ከዳይተኛ መሆን ነው። ገብቷችኋል። ስለዚህ ዳዊት ምሕረት እንደጠየቀው እናንተም ማንኛውም ኃጢአት እግዚአብሔር የማይወደውን ከእግዚአብሔር ፈቃድ ውጭ የሆኑትን ነገር መንፈስ ቅዱስ በሚመራችሁ ጊዜ በቃሉ ደግሞ ሰሞኑን ስለምንማር የነበረው በቃሉ ውስጣችሁ እግዚአብሔር ይህንን ኃጢአት እንደሰራችሁ ያንን ኃጢአት እንደሰራችሁ የሚያስታውሳችሁ ከሆነ መንፈስ ቅዱስ ልባችሁን እያዘጋጀ ነው። ስለዚህ የመንፈስ ቅዱስ ለመንፈስ ቅዱስ ታዘዙ እናንተንም መልሶ እንዳይጸጽታችሁ እናንተንም በየጊዜው ሰይጣን ደግሞ በዛ ኃጢአት አስሮ እንዳይዛችሁ ነፃነታችሁን ማወጅ አለባችሁ። ጌታ ጋር ቅረቡ፣ በንስሐ አልፈልግም ኃጢአቴን ይቅር በለኝ ብላችሁ ያ የጨለማን ስራ ወደ ብርሃኑ፣ ወደ ኢየሱስ ክርስቶስ ይቅር ማለት ለሚችለው ለእግዚአብሔር ፊት ማቅረብ አለባችሁ። እሱን ስታቀርቡ በቃ አንዴ እግዚአብሔር ምህረቱን ከሰጠን ዳግመኛ አስበው ገብቷችኋል። በቃ በደሙ ሳታውቁ ሆነ አውቃችሁ የሰራችሁትን ኃጢአት እግዚአብሔርን ምህረት አድርግልን ካላችሁ እግዚአብሔር ይህንን መስዋዕት ነው የሚወደው፣ ይህንን የተሰበረ ልብ ነው የሚፈልገው። እና ገንዘብ አይደለም የሚፈልገው፣ ስራ አይደለም ለሱ። የተለያየ ነገር ብታመጡለት ምንም እሱ አይወድም። ልክ ዳዊት እንዳለው መስዋዕት አንታትወድም አለው። ገብቷችኋል። መስዋዕት መስዋዕት እሱ አይወድም። ሁሉ ነገር አለው። ሰማዩ፣ ምድሩ የእሱ ነው። ገብቷችኋል። ማንኛውም ገንዘባችንን ብንሰጠው፣ ማንኛውም ደም አፍስሰን ብንሰጠው ለእሱ ምንም ማለት አይደለም። ገብቷችኋል። እኛን ልባችንን ነው የሚፈልገው ልባችንን ማጠብ ነው የሚፈልገው ወደ እሱ ማቅረብ ነው የሚፈልገው። ገብቷቸዋል አጥቦን ቀድሶን ከዛ ወደ ራሱ እንድንሆን ነው የሚፈልገው። ወደ ራሱ ወገን፣ የራሱ ሰራተኞች፣ የራሱ ልጆች ሊያደርገን ነው የሚፈልገው እና እንዳትጠፉ ዳግመኛ ነሳ ያልገባ ነፍስ ትጠፋለች ይላል። ስለዚህ ፍርዱ በጣም ብዙ ነው። ዛሬም ምህረቱ ክፍት ነው። ዛሬም በሩ ክፍት ነው እና ምሕረት እንዲያደርግላችሁ ጌታን ጸልዩ፣ ይቅርበለን በሉ ብዬ በዚህ መልእክት ነው የመጣሁት። ሁላችንም መንፈስ ቅዱስ በሚያስታውሰን የድሮም ነገር ሊሆን ይችላል። ይሄ አሁን በዚህ ትምህርቱን ስንማር ትዝ የሚላችሁ ነገር ካለ ጌታ ኢየሱስ ይቅርበለኝ፣ በደምህ ጠበኝ በሉት። ገብቷችኋል። ማንኛውም በልጅነታችሁ የሰራችሁት ቢሆን በቃ አይምሯችሁ ላይ ልባችሁ ላይ ሲመጣ የእግዚአብሔር መንፈስ ስላስታወሳችሁ ነው። ስለዛ የእውነት ይቅርታ በሉት፣ ጌታን ምህረት እንዲያደርግላችሁ እና ማንም የሰራችሁትን ኃጢአት ይቅር ካላስባላችሁት አንድ ቀን እናንተን እንትን አይምሯችሁን ሁሉ ሊበክላችሁ፣ አይምሯችሁን ሁሉ እንደ ሊባ ሊያረጋችሁ ይችላል። ገብቷችኋል። እናንተ ብትደብቁት ብትደብቁትም እግዚአብሔር ያቃል። ያችን ንስሐ ነገር ያችን በዛ ነገር በሰራችሁት ነገር ንስሐ እንዳልገባችሁ ያቃል። እና ንስሐ የማይገባ ሰው ደግሞ እግዚአብሔርን አልታዘዘም ማለት ነው። ገብቷችኋል። ስለዚህ ንስሐ ግቡ። በቃ ማንኛውም በቃ ማንም ማንኛውም ሀሳባችሁ ላይ ያለ ክፉ የጨለማ ስራ ነገር ነገሮች ላስተሳሰባችሁ እንኳን ይህንን በማሰቤ ይህንን በማመኔ ይህንን በማድረጌ ገብቷችኋል። እንደዚህ በመጉዳቴ ሰውን ምሕረት አድርግልኝ፣ በመቅናቴ ምሕረት አድርግልኝ። መቅናት አልፈልግም እንትንም እነዚህ የስጋ ስራዎች ናቸው። አጥንቴን ያነቅዙታል። በቃ ገብታችኋል። እንዲህ በቃ አመፀኛ ሆኜ ነበር። አመፀኞችን ያጠፋቸዋል እግዚአብሔር ይላል። አመፅ አድርጋችሁ ከሆነ ተንኮል አድርጋችሁ ከሆነ ገብቷችኋል። ሰውን ጠልታችሁ ከሆነ እነዚህ ሁሉ የጨለማ ስራዎች ናቸው። ገብቷችኋል። ስለዚህ እነዚህን ሁሉ ምህረት አድርግልን፣ እጠበን፣ በደምህ እጠበን፣ ምህረት አድርግልን በልጅህ ብላችሁ በሉት ልላችሁ ነው። ይሄ ነው ዛሬ ያለኝ። ነገ ደግሞ በእግዚአብሔር በሌላ ቃል እመጣለሁኝ። ደህና ሁኑልኝ ባይ